ልመኗ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በተለያዩ የዓለማችን ኦርቶዶክስ አብያተ ክርስቲያናት ምዕመናን ዓለምን ከመውደድና ከሰይጣን አሰራር ነፃ የወጡ ዘንድ ዳዊት በመዝሙሩ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች እንዳለ እግዚአብሔር ወደ ህዝቡ በምሕረት ይመለስ ዘንድ በሰማይ ስለ ዓለም ኃጢአትና ቤተክርስቲያን ክፉን ቀን ታልፍ ዘንድ የትንቢት መጽሐፍ ዓይኔ ውሃን ያፈሳል ጠላት በርተቷልና ልጆችም ጠፍተዋልና እንዲል በጸጋ ስለወለደቻቸው የዓለም ህዝብ በማያቋርጥ እንባ ምህረትን ከእግዚአብሔር ዘንድ እንደምትለምንላቸው ያውቁ ዘንድ ጌታችን በወንጌል ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ብሎ እንዳስተማረን በሰማይ እናታችን ማርያም ከተወደደ ልጇ ዘንድ በሚያቃጥልን ባ በኃጢአት ስለ ረከሱ ልጆቿ እንደምትለምን ድንቅ ሰማያዊ ምስጢርን ሁሌም በእናታችን በማርያም ጉዳይ ጎራ ለይቶ ህዝብ ከፍሎ ግራ ለተጋባው የዓለም ህዝብ በቅዱሳን ስዕሎቿ ላይ ገለጠች። ጊዜው ሁለተኛው የዓለም ጦርነት የዓለምን ህዝብ ከመኖር ይልቅ አለመኖርን ያስመኝ ያስመኝበት ወቅት ነበር። በርካታ የዓለማችን ህዝብም በረሃብ በስደትና ማምለጫ በሌለው የእሳት ዲን እየተቆላ በስድስት ዓመት ውስጥ ብቻ አለማችን 55 ሚሊዮን ንጹሃን ህዝቦቿን ከጉዩዋ የተነጠቀችበት ጊዜ ነበር። ታዲያ ይህን የልጆቿን ልቀት የተመለከተች ባቢሌ ዋህነት የተመሰለች እናት ተኩላ ለነጣጠቃቸው ልጆቿ በተለያዩ የዓለም ክፍሎች ባሉ አብያተ ክርስቲያናት በቅዱሳን ስዕሎቿ ላይ የደምን ባን አለም ዓለም ጎራ ለይቶ በሚተላለቅበት በዚህ ወቅት በተወደደ ልጇ ፊት ስለሚፈሰው መሪር እንባ ገለት ግድ ይለው ዘንድ ሐዋርያው በመልእክቱ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ እንዳለ ዘመኑን ተመልክተው ሁሉም ስለገዛ ጥያቱ ያለቅሱ ዘንድ ታላቅ አስደንጋጭ መልእክት በስዕሎቿ ላይ ያሳየች ይህ የእናታችን መልእክት በተለያዩ የዓለም አብያተ ክርስቲያናት በተመሳሳይ ሁኔታ ተከስቷል። እስቲ የተወሰነውን አስቃኛችሁ። በደቡባዊ አሜሪካ በትሪኒዳድ ባለች አንዲት ቤተ ክርስቲያን ውስጥ የእናታችን የቅድስት ኪዳነ ምሕረት ቅዱስ ስዕል በየካቲት 15 ሐሙስ ዕለት ጠዋት የደምን ባን ማልቀስ ጀመረ። ከሁሉም የሚገርመው ይህ እለት እናታችን ከተወደደ ልጇ ዘንድ ቃል ኪዳን የተቀበለችበት እለት ዋዜማ ነበር። በሀገሩ የታወቀ ፕሮፌሰር ባርቶሎሚው የተባለ ሳይንቲስት በሁኔታው ላይ ከፍተኛ ጥናትና የላብራቶሪ ምርመራ አድርጎ ነበር። የደምንም ንባ ጠብታ ወስዶ በላብራቶሪ ምርመራ አደረገ። በመጨረሻም ያገኘው ይህ ደም በእርግጥም የሰው ደም መሆኑን ነበር። ይህ የእናታችን የደምን ባ ለአመታት ያህል ያለማቋረጥ ይፈስ ነበር። ፕሮፌሰር ባርቶሎሚው በራሱ የክስተቱ ምስክር ነበር። በትሪኒዳድ የደምንባን ታነባ ነበር። እኔ እንደሚመስለኝ ሁላችንም ይህንን በተመለከትን ጊዜ በይበልጥ ስለ ኃጢአታችንን እንጸልያለን እናም ጸጸት ይሰማናል። ነገር ግን በርተተን ከጸለይንና ንሳ ከገባን ይህን የናታችንን የደምንባ በርግጥም ልናደርቀው እንችላለን ከዚያም በኋላ አታለቅስም። ዮሐንስ በራእዩ በቅዱሳኑ ኅብረት በሰማይ ስላለሙ ወደ ጌታችን እንዲጮሁ እናታችንም ምሕረትን ከልጇ በማይቆ ባ እንደምትለምንልን በትክክል ያረጋገጠ እውነት ነበር። ይህ የእናታችን ሰማያዊ መልእክት በተለያዩ የዓለማችን ክፍሎች ባሉ አብያተ ክርስቲያናት አሁንም ቀጥሏል። በዛው በደቡብ አሜሪካ ያለች የእናታችን ስዕል በተመሳሳይ ሁኔታ የደምን ባን ታለቅስ ነበር። በተመሳሳይ ሁኔታ በሂሮሺማና ናጋዛኪ በኒውክላር ቦምብ ጥቃት ትውልዷ ባለቀባት በጃፓን ባለች በእመቤታችን ቤተ ክርስቲያን ምእመናን ከወትሮው ይልቅ በጸሎት ይጸኑ ዘንድ ስለ አጢአታቸውም ያለቅሱ ዘንድ በሌላው ዓለም እንዳደረገችው ሁሉ በዚህም ገጠራማ ቦታ በጥንታዊ ስዕል ላይ የደም እንባን ስታለቅስ ስታለቅ ይታያል። በዚህ ስዕል እግር ስር እንዲህ የሚል ጽሑፍ ተጽፎ ይገኛል ይህም ማለት የቤተ ክርስቲያን እናት ሆይ ስለኛ ጸልይልን ማለት ነው። ሐዋርያው ቅዱስ ጳውሎስ እናንተ የክርስቶስ አካል ናችሁ እንዳለ እናታችን ማርያም ደግሞ የክርስቶስ እናት ከሆነች የክርስቲያኑ ህብረት በሙሉ የድንግል ማርያም ልጆች ሆኑ ማለት ነው። ዳዊትም በመዝሙሩ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ በማለት በትንቢት ተናግሯል። መጥምቀ መለኮት ቅዱስ ዮሐንስም እናንተ የፉኝት ልጆች ከሚመጣው መቅሰፍ ትድኑ ዘንድ ማን አመለከታችሁ እንዳለ ሁላችንም ልናስተውሎ የሚገባ የእመቤታችን ሰማያዊ መልእክት ከዚህ ስዕል ላይ አለ። ሁላችንም የገዛ አጢአታችንን ልናስብ ያስፈልጋል። ይህም ስዕል እናታችን ማርያም እኔ ስለ እናንተ ኃጢያት ዝወትር በሚያቃጥልን እባ እለምናለሁ እናንተስ እስከ መቼ ከኃጢያት አትመለሱም በንስሐ አትታጠቡም በሚል ለሁላችን በሚገባ መልኩ የታየችው ጌታችን ለሐዋርያት ስለ መምጣቱ በደብረ ዘይት ተራራ ላይ ሲያስተምራቸው፣ በዚያን ጊዜ የምድር ወገኖች ዋይ ይላሉ። እኔ ምናን ትርጉማን ከኔ ሂዱ እላቸዋለሁ። እነርሱም ያለቅሳሉ ይጮሃሉም ይላል። የማይጠቅም ለቅሶ፣ የማይጠቅም ጩኸት። ጥበበኛው ሰለሞን ዛሬ ነው አለ። በጉብዝና ወራት ፈጣሪን አስብ እርጅና ሳይመጣ በሽታ ሳይመጣ፣ ችግር ሳይመጣ፣ በሰው እጅ መውደቅ ሳይመጣ ከነው በታችን የእግዚአብሔር ኑን ሐዋርያውን በመልእክቱ እግዚአብሔር ሁሉ በንስሐ ይመለሱ ዘንድ ይታገሳል እንዳልን ጥፋታችንን የማይወድ ጌታችን ኢየሱስ ክርስቶስ ወደ እርሱ በንስሐ እንመለስ ዘንድ በፊታችን የተከፈተ በር ሰጥቶናል። እኛም እንደ ሐዋርያው ቅዱስ ጴጥሮስ በዘፈን ጣዖትን በማምለክ የተመላለስንበት ያለፈው ዘመን ይበቃል ብለን የክርስቶስ እንዳንሆን አስረው ያዙን ምክንያቶቻችንን ጥለን ጀንበር ሳታዘቀዝቅ ዘመናት ሳያልፉ የእግዚአብሔር ፊት ከኛ ሳይመለስ እኛ ወደ እግዚአብሔር እንመለስ። መጽሐፍም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር እንዳለን እኛም ዛሬ ማርያም እናታችን ከማለት ጋር የእርሷን ጸሎት ጸሎታችን፣ የእርሷን ለቅሶ ስለ ኃጢአታችን ልናለቅስ ይገባል። መጽሐፍ እናንተ የኢየሩሳሌም ልጆች ለኔ አታልቅሱልኝ፣ ዳሩ ግን ለራሳችሁና ለልጆቻችሁ አልቅሱ እንዳለ ጌታዬ በድያለሁ፣ አጥፍቻለሁ ብለን ራሳችንን ለካህናት ልናሳይ ያስፈልጋል። ወንጌልም እንደነዚህ ሕጻናት ካልሆናችሁ ወደ መንግስተ ሰማያት አትገቡም ማለቱ ሕጻናት ሁሉን በእንባ እንዲጠይቁ በእንባና በለቅሶ ብትጠይቁኝ ሁሉን እሰጣችኋለሁ ለማለት ነው። ከዚህም ሁላችንም ምእመናን ከእመቤታችን ስዕል የምንረዳው ትልቅ ቁም ነገር አለ። መጽሐፍ ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላልና ሁላችንም በመቅደላዊት ማርያም የንስሐና የጸጸት